እና ብዙ የተቆፈሩ መቃብሮች አሉ። አሁን ደግሞ እስኪ በደንብ ወደ ውስጥ ገብቼ ያለው ነገር አብረና ያለው ውድ ቤተሰቦች ማናችሁ ይሰማል። የተቆፈረ መቃብር አለ። ትወጣለች ማለት ትንቀሳቀሳለች ስላሉ ያው ቀስ ብለን ወደ እዛ አካባቢ ላይ እየተንቀሳቀስን ነው። ምንም ነገር በሰላም ነው አብረን እንግዲህ ቤተሰቦች ያው በምሽት ትወጣለች ማለት ትንቀሳቀሳለች ስላሉ ያው ቀስ ብለን ወደዛ አካባቢ ላይ እየተንቀሳቀስን ነው። ከጀርባ ቤቶች አሉ። ሆኖም ግን በጣም ጨለማ ስለሆነ ተጠንቅቀን ነው እንግዲህ እየሄደን ያለ ነው። ሁሉ ቤተሰቦች እንግዲህ ያው ትንሽ ውስብስብ ያለ ቦታ ነው፣ ጨለማ ስለሆነ። ተመልከት፣ እዛ ጋር ተመልከት፣ ይታያላ ይህ ዛ አካባቢ ጋር ነው። በቃ ቤተሰቦች እንግዲህ ያው እዛ ጋር አግኝተነዋል፣ ግን ጨለማ ነው አይታይም። ቤተሰቦች ብቻ እስኪ የሚሆነውን ነገር አብረን እናያለን። በሰፊው ደግሞ ቀን ላይ ተመልሼ ይሄዳሉ። ምክንያቱም አሁን ጨለማ ስለሆነ ምንም ማድረግ አልችልም። ነገሮችን ማየትም ስለማይቻል ቀን ላይ ሄጄ የሚሆነውን ነገር አንድ ላይ በደንብ እናየዋለን። በቃ እንመለስ። ሰዎች ያሉበትን ቦታ አይተናል። እንግዲህ ወደዛ ነው የምንሄደው ማለት ነው። ውድ ቤተሰቦች አጣርተናል፣ ያሉበትን ቦታ ማወቅ ችለናል ማለት ነው። በተለይ ደግሞ አንዲት ሴት ነች ያለችው፣ አብረዋት ሌሎች እንዳሉ ማለት ብዙም ግልጽ አልሆነልንም። ግን እሷን ግን ማየት ይችላናል። ከዚህ በፊት ምሽትም ላይ አይቼ ትንሽ አስፈሪ ስለነበር ተመልሼ ነበረ እና ብዙ የተቆፈሩ መቃብሮች አሉ። አሁን ደግሞ እስኪ በደንብ ወደ ውስጥ ገብቼ ያለውን ነገር አብረና ያለው ውድ ቤተሰቦች እስኪ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ያው ቤተሰቦች እንግዲህ እዚህ አካባቢ ነው፣ መቃብሮች አሉ። እዚህ ነው አለች የተባለው እንግዲህ ቤተሰቦች፣ እሷ ብቻ አላለችም፣ ግን አብረዋት ሌሎችም አሉ ነው የሚባለው። ግን ልብስ እየቀያየሩ እንደሚወጡ እንደዚሁም እንደዚሁም ቤተሰቦች እንግዲህ አንድ ላይ ሆነው ልብስ እየቀያየሩ እንደሚወጡ ወደዚህም ሰው ይዘው እንደሚመጡ ምናምን የነገሩን እንግዲህ ቤተሰቦች። ይው እዚህም ጋር አለ መቃብር። እስኪ የተባልንበት ቦታ ገና አልደረስም። መቃብሮች የታዩ ነው እንግዲህ ቤተሰቦች የሚሆነውን ነገር እናያለን። ብቻ በጥንቃቄ ነው ነገሮችን ለማየት እየሞከርን ያለነው። ከዚህ በፊትም በምሽት ላይ ለማየት ሞከረ ነበር፣ ግን በጣም ትንሽ አስደንጋጭ ነበረ። ምን እንደማደርግ አላውቅም። ግን እንደምታዩት መቃብሮች ያሉበት ቦታ ላይ ደርሰናል። በዚህ ውስጥ ወደ ታች ነው ያለችው የተባለው። እንግዲህ ካገኘናት እናያለን የሚሆነውን እኛም የራሳችን ጥንቃቄ ስላደረግን በሷ ነው። የአካባቢውን ላሞች እንደዚሁም በጎች ትበላለች ነው የሚባለው። ና እስኪ ከዛ አካባቢ ይመስለኛል ያለችው። እስኪ እኔ አጣርቼ ልምጣ። አትከተለኛ መጣው አንተ አንተ እዛው ጠብቀኝ አንዴ። እንግዲህ ቤተሰዎች ከርቀት ነው ያዩዋቸው። ርቀት ላይ ነው ግን በጣም ያስፈራ ቦታ ነው። ብዙ መቃብር አለ። ፈጣሪ ሆይ ተመልከተና፣ እዚህ ጋር እየተቆፈረ መቃብር አለ፣ ናየው እንግዲህ ቤተሰቦች ያው እዛ ጋር እንደተመለከታችሁት የተቆፈረ መቃብር አለ። እዛ ታችም ጋር ቤተሰቦች እየታየን የተቆፈረ መቃብር አለ እና እዚህ አካባቢ ነው የሚሆኑት። ትንሽ ወደዛ ገፋ ብናደርግ ይኖራሉ ማለት ነው። ሰዎች አሉ እዛ ጋር። ለአሁን ይሄን አይተናል ቤተሰቦች። እስኪ ግን ሁኔታዎችን አንድ ላይ ሆነን ይውላችሁ። እዚህም ጋር አለ እና አሳያችሁ ይው እዚህም ጋር አለ

ቆይ፣ ምን ይያርክ? ምንም በቃ ምን እዚህ ብቻ ምን ነው ቅድም የተባክሽ። እናውራ እንነጋገር፣ ግን ጫካ ላይ ሴት ልጅ ነሽ ምን

ለመልካም ነው የመጣ ነው። እባክሽ እባክሽ ነይ፣ የምንልካም ነው በቃ ዝም ብለን ነው የምናወራው፣ እንድንጫወት ነው። አካባቢውን ስለማላውቀው እንድታሳይኝ ነው። ምንምል አሁን እናት እስካሁን አወርታናል ያ እዚ ከደረሰን፣ ወደ ጉዳያችን እንሂድ። ምንድነው ጉዳይ? ቆይ አይ ወል አሁን እዚ ብቻሽም ምን ተሳለለሽ? በቃ ይሄ ተመችቶኛል። አካባቢው ነጻነት አለው፣ ጻጥ ያለ ደስ ሲል ወይ ደስ ሲል ብታይ፣ ማንም የለም እንደዚህ በቃ እንደፈለክ እንደ ልጅ ብትሆን እንደ ትልቅ ብትሆን ብትወርቅ ብትስቅ ብትጫወት ነጻነት

እሺ ቅድም እንደዛ ስትራመጅ የነበረው ምንድነው? ደስ ይለኛል እንደዛ መሆን። በቃ እንደዛ መሆን ደስ ስለሚለኝ ነው። እንደዛ መሆን ደስ ስለሚለኝ ነው። ለምኑ ነው ደስ የሚለኝ? ሰው አይደለሽ እንዴ አንቺ? መጫወት፣ አንቺ ሰው አይደለሽ? ምን አይነት ጨዋታ? ደስ ይለኛል እንደዛ መሆን መዝለል ምናምን ደስ ይለኛል። ሰው አይደለሽ እንዴ አንቺ ታዲያ? ሰው ነኝ ታዲያ እና ምን ችግር አለው እንደዛ መሆን ማለት? ይሄ ከዚህ ወዲህ ምሽትም ላይ አይቼሻለሁ፣ ሌሊትም ምናምን። ምንድነው ምታደርጊው መቃብሩን? ስለምንድን ነው እንደዛ ምታደርጊ? እንደዛ መዝለል፣ መጫወት፣ መቃብሩ መሃል መሆን ስለምወድ ነው። እሺ፣ ሰምኛለህ አሁን በደንብ መልሽልኝ። ምንድነው መልስልኝ፣ እንትን ነሽ እንደ ማለት ምን

እንደ ይህ ጫካው ተመችቶኛል። እዚህ የምሰራው ስራ አልስራም። አንተን እኮ አይመለከትሽም። ምንድን ነው በዚህ የምትሰሪው? ዝም ብለሽ አታውሪኝም። እንደ ማፈልግ የሆነ ታዲያ እንደዚህ ማዘጋጀት እሳት አነዳለሁ ስፈልግ ደግሞ እሳት እዚህ ነው የምታነጅ? ማን ነው የሚያዘው? ምን ፈለክ ግን አንተ እንዴ? ዝም ብለ ያየኛል እንዴ? ቆይ ግልጽ አድርገሽ ንገሪኛ። ታዲያ ምን ታደርጊ ያለሽ? ሰው ስላንቺ የሚያወራውስ ምንድነው? ቅድም ምንድነው ያለሽ? ኡ ሰዎቹ በእናትህ ዝም ብለው ነው የሚያወሩት። እኔ ምንም አይደለሁ ምንም አልሰራም። ምን እሰራለሁ? ሰዎቹ ዝም ብለው ያወሩ ያወራሉ ዝም ብለው ወሬኛ ነው። ታዲያ እንደዚህ እያልሽ ስትራመድ የነበረው ነበርው ምንድነው? ምን እየሰራሽ እንዴ? ብራመድ ታዲያ ምንድነው አንተን የሚነካነ? እየተጫወኩ ነው። በቃ ደስ ይለኛል፣ እንደዛ መሆን። በቃ የፈለከው አንተ ከኔ ግን። እሺ ማታ ምን ስታደርጊ ነበር? ማታ ይችሽ አልነበረ እንዴ ማታ። ስለኔ ማታ ደግሞ አንተ ምን ልትሰራ ነው የምታይኝ? ማየት ምን አገባህ? በቃ ማታም እየተጫወኩ ነው፣ ቀንም እየተጫወኩ ነው። በቃ ደስ እንዳለ መሆን ይችላል። እሺ ተረጋጋሽ፣ ቁጭ በይ በቃ። እሺ ምን አይነት ድንዝዝ ነው በቃ እና ውድ ቤተሰቦች ጓደኞች ባይኖሩ እንግዲህ ያው እዚሁ የሆነ ነገር ታደረገኝ ነበር ማለት ነው። ብዙ አብረውኝ ብዙ ሰዎች ስላሉ ከጀርባ ሄደች። ቤተሰቦች ያለውን ነገር ግን እናደርግላቸዋለን። አሁን ግን በጣም ትልቅ ስራ ስለምፈልግ ልቅዳማት የእኔ ምን ሆነች ነው? ነው እኔ ምንም አልፈልግም እንደዚህ ዝም ብዬ ለወሬ ነው የመጣሁት። ሰዎቹ ዝም ብለው ነው እኮ የሚያስወሩብኝ። ምንም ነገር አላውቅም። ምንም አላወራም። ቁጭ ብለን እናውራ። መቀመጫ ቦታ የለም። እኔ ማውራት አልፈልግም። ምንም የለም። በቃ ቦታ ብቻ ነው። ምንም ላርግ። በቃ ምን ምን አገባሁ። ቦታ ጸጥ ያለ ቦታ ፈልጌ ነው ምንድነው? እንደሆነ ምታደርግ? ለምን ትከተለኛለህ? ማን አይቻሉ ቅድም ራስህ ትከተለኝ ለምንድነው የምትከተለኝ? በቃ ምን? አትንካኝ። የኔ የተባክሽ ልሽ እናውራ እንነጋገር ነኝ። ግን እዚህ ጫካ ላይ ሴት ልጅ ነሽ ምን ታደርጊያለሽ? በቃ ምንም